ግለው ኢትዮ ቱርኪ የሚዲያ ባለሙያ ሊያ ሳሙኤልን በ3.5 ሚሊዮን ብር ብራንድ አምባሳደር አድርጎ ሾመ። ግለው ኢትዮ ቱርኪ አጠቃላይ የጸጉር ንቅለ ተከላና የቆዳ ሕክምና ማዕከልና የሚዲያ ባለሙያ ሊያ ሳሙኤል አብረው መስራት የሚያስችላቸውን የፊርማ ስነ ስርዓት አከናውነዋል። የፊርማ ስነ ስርዓቱ የተከናወነው ሊያ ሳሙኤል ግለው ኢትዮ ቱርኬ የሚሰራቸውን ስራዎች ህዝብ ዘንድ እንዲደርሱና እንዲተዋወቁ የብራንዱን አምባሳደርነት እንድትወክል ሲሆን የሚሰጣቸውን አገልግሎቶች ጨምሮ የተለያዩ ምርቶቹን በተለያዩ መንገዶች የምታስተዋውቅም ይሆናል። የሚዲያ ባለሙያ ሊያ ሳሙኤል ከግለው ኢትዮ ቱርኬ የ3.5 ሚሊዮን ብር ስምምነት እንደፈጸመች በተለይም ለብስራት ሬዲዮ ተናግራለች። ትልቅ እድል ነው። እኛ እንግዲህ ቴሌቪዥን ላይ ስንሰራ፣ ይሄ ሰው የሚያውቃቸው አይነት ነገሮች ላይ ስንሳተፍ፣ ያንን ተጠቅመው ውጤቱ ነው ሊሆን የሚችለው ያለንን መታየት፣ መከበር፣ ከዛ ደግሞ እምነት ይጠቀሙና ከካምፓኒዎች ጋር የሚኖረን የስራ እድል ነው ዴንዶፍ የሚጠቅመው ብዬ አስባለሁ ና በጣም ደስ ብሎኛል። የገንዘብ መጠን ማወቅ እንችላል? አዎ የገንዘቡ መጠን እንግዲህ ያው ልታሽኮረ መመኝ ነው። ኢትዮጵያ ውስጥ ከፍተኛ ግብር ከፋይ ከሚባሉት መሀል ተመድብ ያለው 3.5 ሚሊዮን ብር ተከፍሎኛል። አሁን ላይ ለተለያዩ የጤና ምርመራና ህክምናዎች የጸጉር ንቅለ ተከላና ከውበት ጋር የተያያዙ ህክምናዎችን ጨምሮ ከሀገር ውጭ መጓዝ በዓለም አቀፍ ደረጃ እያደገ የመጣ ክስተት ሲሆን፣ ቱርክ ለእንደዚህ አይነት የህክምና አይነቶች ቀዳሚ መዳረሻ መሆናለችም። ግለው ኢትዮ ቱርኬ አጠቃላይ የጸጉር ንቅለ ተከላና የቆዳ ህክምና ማዕከል ይህንን ክፍተት ለመሙላትና በሀገር ውስጥ መሰል አገልግሎቶችን ለመስጠት ሁሉን አቀፍ በአንድ ማዕከል ብቻ ዓለም አቀፍ ደረጃውን የጠበቀ የቆዳ እንክብካቤ የጸጉር ንቅለ ለተከላ የዋግምት ህክምና፣ የሰውነት ቅርጽን ማስተካከል እንዲሁም ከውበት ጋር የተያዙ የውበት መጠበቂያ ፕሮጀክቶችን ከቱርክ በመጡ እንዲሁም ቱርክ ሰልጥነው በመጡ ባለሙያዎች በኢትዮጵያ ለማቅረብ አላማውን አድርጎ የተነሳ ማዕከል ነው። ግለው ኢትዮ ቱርኬ አጠቃላይ ጸጉር ንቅለ ተከላና የቆዳ ህክምና ማዕከልን ሲቋቋም ዋነኛ አላማው ከፍተኛ ችሎታ ባላቸው ባለሙያዎች የላቀ ቴክኖሎጂን በመጠቀም የእያንዳንዱን ደንበኛ ልዩ ፍላጎቶች በማሟላት ደንበኞች በራስ መተማመን ውበትና ምቾት እንዲሰማቸው በሚያስችላቸው አጠቃላይ የውበት የጸጉር ንቅለ ተከላና የቆዳን ክብካቤ መፍትሄዎች አማካይነት መፍትሄ መስጠትና የውጭ ምንዛሪን ከማዳን ባሻገር ሰዎች የትምሳ ሄዱ ሀገራቸው ላይ ውጭ ሀገር ሄዶ የሚያገኟቸው የህክምና አገልግሎት እዚሁ ሀገራቸው ላይ እንደ አማራጭ ማቅረብ ነው። ሊያ ሳሙኤል እውቅ የማስታወቂያ ባለሙያ፣ ታዋቂ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ በመሆኗ ግለው ኢትዮ ቱርክ አጠቃላይ የጸጉር ንቅለ ተከላና የቆዳ ሕክምና ማዕከልን እንድታስተዋውቅ ሲጠብቅ፣ እንደተመረጠች ብስራት ሬዲዮና ቴሌቪዥን ሰምቷል።